ከዛ በቃ እውነት ማለት ሚስት ተወዳታለሁ። በዚህ የወለደ ሰው ማስተሩ ፒኤቹ ልጆቹ፣ ተው እባክህ እንደዚህ ነው የምለሽ። ከፈለግሽ አሰፋልሻለሁ ሰርቤት፣ ከፈለግሽ ምናት፣ የምር ነው አይዞሽ አይዞሽ አስራ ሁለት እጅ ትወጃለሽ ታስተምሪያቸዋለሽ ከዛ እኔ ማለት ሳልማር ያስተማርኩኝ ለሴቶች አርዓያ መሆን ብለሽ ታወራለሽ ሰላም ቤተሰቦች እንዴት ናችሁ ዛሬ ቀን ሰኞ ነው እንግዲህ ትምህርት ቤት ልንሄድ ነው ማርቲ ጋር ቤተሰቦቼ ለዋነኛውም አንድ ትልቅ ሚስጥር ያልነገርኳችሁ እስካሁን ማለት ነው እና አስራ ሁለተኛ ክፍል አልመጣልኝም። ግን ዩኒቨርሲቲ የመግባት ጉጉት በጣም ሰፊ ነበር እና እንደ አጋጣሚ ሆኖ አልመጣልኝም። ከዛ ኮሌጅ ነበር ቴክኒክ ኮሌጅ ነበር የተማርኩትኝና አሁን ግን እንግዲህ ሬጉላል መማር ስለሚቻል ድሮ ፕራይቬት ሞልቼ ነበር። እንደገና ፕራይቬት ስሞላ አልመጣልኝም። አሁን ግን ማነው ሬጉላል መማር ስለሚቻል እንግዲህ ትምህርት ልጀምር ነው። ቤተሰቦቼ ማርቲ ጋ እንዴ ነው ዩኒፎርም አላማረብኙ? ቤተሰቦች ማረ፣ ምንን አይነት ስሜት እየተሰማኝ እንደሆነ ልነግራችሁ አልችልም። ይሄንን ዩኒፎርም ስለብስ፣ ኦማይጋድ በጣም ነው ደስ ያለኝ። በጣም እንግዲህ ቤተሰቦቼ ለዚህ ቪዲዮ እንደተለመደው ሁለት ሺህ ላይክ እፈልጋለሁ ቤተሰቦቼ። እሺ እንደት መሰላችሁ ቤተሰቦቼ፣ ማለት ትምህርት በጣም ነው የምወደው። እንደገና ደግሞ ጋዜጠኛ መሆን ህልም ነበር እንገና ልጅ እያለሁ ማለት ነው። ስድስተኛ ክፍል እያለሁ ነበር ማለት እውነት ነው። እንግሊዝኛ ሳብጀክት በጣም ነበር የምወደው እና በቃ በእንግሊዝኛ ጋዜጠኛ እሆናለሁ ነበር ህልሜ። እና ከዛ ደግሞ ማለት ዓለምን መዞር እፈልግ ነበር አሁን ግን በቃ ሁለት ልጅ ወልጃለሁ። ማለት ዳር ነኝ ብዙ ኃላፊነት አለብኝ። ሮዝ ሮዝ እሱን ለማሳካት ነው ምንም የምትማሪው አይኖ እሱን ለማሳካት ግን አሁን ላይ ልማር ማለቱ ከባድ ነው፣ ግን በጣም ፍላጎት አለኝ የመማርና ጋዜጠኛ የመሆን ህልሜ ምንም በቃ እንዴት ልበላችሁ እስካሁን ድረስ አልተውኩትም ውስጤ ላይ ያለና እንግዲህ ቤተሰቦቼ፣ እናንተ ምን እንደምትሉኝ አላውቅም። ኮሜንት ስር ብታሳውቁኝ ደስ ይለኛል። ምክንያቱም ሁለት ልጅ ወልዳችሁ እንደገና ወደ ትምህርት ተመልሼ ልማር ማለት እቤት ስራ አለ፣ ልጆች አሉ፣ ምናምን ሌላም ኃላፊነት አለብኝ ምናምን እና ግን እስኪ ራሴን ላስቀድም። አሁን እስኪ ትምህርት ስማር ለልጆቼ ይጠቅማቸዋለሁ ብዬ

እና እና ነው። ከዛ በኋላ ያለው ሙለር ነው ኢዲቲንግ ያደርጋል። ልጆችን የተከባከበ ይጠብቀኛል። የጧት ከሆንኩ ስድስት ሰዓት እረፍት ነኝ። አይደለም ሁለት ሰዓት ገባለሁ ክላስ ስድስት ሰዓት ተኩል እወጣለሁ። ከዛ በኋላ ያለው ደግሞ የቤት ስራዬን እሰራለሁ፣ ቪዲዮ እሰራለሁ። ሌሊት ደግሞ የቤት ስራ ስልሽ ወጥ፣ ምግብ ምናምን፣ ምናምን እሱ ሌሊት ነው የምሰራው። ሌሊት ልጆቼ ካስተኛ በኋላ ምናምን፣ ሌሊት ሌሊት እሰራለሁ። እና እንግዲህ እስካሁን ድረስ ግን ይሄንን ሁሉ ያወራኋቸው የብቻዬን ሀሳብ ነው። እንደምታየት ዩኒፎርም አሰርቻለሁ ምናምን ነገር ሙላ ግን ሀሳብ አያውቅም፣ እንግዲህ አልነገርኩትም። ቤተሰቦቼ እንግዲህ ካሜራ ይዤ ነው የምጠብቀው፣ ውጭ ላይ ነው ያለው። እንግዲህ ሲመጣ የእሱ ሀሳብ ምን እንደሚሆን አብረን የምናየው ይሆናል። ቤተሰቦቼ እንግዲህ ሀሳቤን ይጋራኛል ብዬ ተስፋ አደርጋለሁም። እናንተ ማስተያየት ስጡበት። እውነት ግን እንዴት ነው ማራ? ምን ዩኒፎርሙ ማሳልጠቅበው ነው የጨረሰ ያለቀብኝ ክላስ እና አሁን እራሱ ማርቲ ትምህርት ቤት ስትሄድ ማለት ነው ዩኒፎርም ይሄ ሰደሪያ ራሱ ለምንድነው ማልዘጊ በውስጥ ለምንድነው ትሸርት ምን ትለብሽው በሰደሪያው እኮ ያምራል ራሱ ምናምን እላት አለውና አሁን ራሱ ይውላችሁ እስኪ እስኪ መስክሮ እውነት ተይ እንጂ ልቅበጥበት እውነት በጣም ነው የሚያምረው በጣም ማርያምን ደስ ብሎኛል ለቤተሰቦች እንግዲህ ቤተሰቦቻችን ሰዓት ግን እየረፈደብን ነው ሙለር ቀረ እውነት የእሱን ሀሳብ መስማት ስለፈለግ ነው የምታስረፍጅብኝ። አይ በዛውም ቪዲዮ እየሰራሁ ነው። ከአሁን በኋላ ደግሞ የትምህርት ቤቴ ያለው ነገር ብሎግ እሰራላችኋለሁ። ክላስ አስተማሪ ሲወጣ ከተማሪዎች ጋር አንዳንድ ቃለ መጠየቅ እያደረግን እውነት አሁን ብማራ ሰው አያስጠላብኝም አ ምን ያስጠላብሻል? አይደለም አጋጣሚ ከእናንተ አሁን የተለቀ ሄሎ ወይኔ እናቴ እንዴት ነው አላማረም? ብዬሽ እያኝ እስኪ እውነት በጣም ያውናለ ትምህርት ቤት ላይ ነኝ። ይፍቅር ታውቃለህ፣ የትምህርት ፍላጎቴን ታውቃለህ። ዩኒፎርም አሰርቼ ምናምን ነገር አንደኛ አይደለም አስራ ሁለተኛ ነው። ነግባ ነግባ ትፈለጋለህ እዚህ ካሜራ ላይ በነናች ትላል የመጀመሪያ የቀን ብሎጌን ልሰራ ነው። ነስ እኔ ጋር መማር ከአንተ እኮ ጨርሰሃል። እንዲ ጨርስኩ እንዲ ማለት፣ አንተ እኮ ተምረህ ጨርሰሃል፣ ተመርቀሃል፣ ዲግሪ ኖ። ማለቴስ እኔ እንደምፈልገው አንተ ጨርሰዋል። ዲግሪ አለ፣ ማስተር አለ፣ ገብቷል። እኔ ገና ዲግሪ ራሱ ገና ነኝ፣ ዲፕሎማ ላይ ነኝና፣ አሁን እኔ የምፈልገው ታውቃለህ የጋዜጠኝነት ፍላጎቴ ማለት ነው በጣም ጋዜጠኛ መሆን እፈልጋለሁ፣ ከልቤ በቃ የልጅነት ህልሜ እንደሆነ እነግርሃለሁ። ስለዚህ አሁን አስራ ሁለተኛ ክፍል ልማር ነው። አስራ ሁለተኛ ክፍል በደንብ ነው የምማረው። ታግዘኛለህ? የምሬን ነው ታግዘኛለህ? በደንብ ከዛ ማለት ነው በደንብ ጠንክሬ መማር አለብኝ። ልጆቹ ታግዘኛለህ፣ አንዳንድ ነገር የሚያስጨንቁ ነገሮችን በማገዝ አንተ አስራ ሁለተኛ ክፍል አልፌ ዩኒቨርሲቲ ገብቼ ዩኒቨርሲቲ አራት ዓመት ነው ከዛ በኋላ ጨርሼ ማለት ነው ማርያም አዳም ከዛ በቃ እውነት ማለት ሚስት ተወዳታለሃ። በዚህ በዚህ የምሬ ነው ተወደኛለሃ የወለደ ልጅ የወለደች ሴት እ ሴት ብቻ ሳይሆን ብቻ የወለደ ሰው ዲግሪው፣ ማስተሩ፣ ፒኤች ልጆች ስለ ስለሆነ ነው። ሁሌ ማለት መማር አለብሽ መማር አለብሽ መማር አለብሽ የሚል ነገር አዛ ነው ማለት እኔ የምፈልገው አይደለም። የተማርኩት ስላልመጣልኝ ብቻ ቴክኒክ ጋባ ምናምን። አሁን ግን እንደምታውቀው ሬጉላር በርቀት አይሆን፣ በደንብ መማር አለብኝ። አሪፍ ውጤት አምጥቼ አሪፍ ተማሪ ሆነሽ ትማራለሽ። ውጤት አምጥቼ የምፈልገው ዲፓርትመንት ለመግባት መቼስ ታውቃለህ፣ አሪፍ ውጤት ማምጣት አለብኝ። ምርጫዬ ኢንትራንስ ውጤት ከፍተኛ ውጤት እንደምታመጣ አምናለሁ። ነገር ግን ልጅ አለ፣ ልጆች አሉ፣ ትዳር አለ፣ ህይወት አለ፣ ስራ አለ። ከዚህ ሁሉ ነገር ጋር መማሩ እንትን እኮ ነው። አሁን ልቀቅኝ፣ የዛኔ አንብቢ፣ ትምህርትሽ ነው የሚያዋጣሽ፣ እንደዚህ ነው ምናምን ስባል ማለት ሳላነብ እንዲሁ በቀላሉ ማልፍ ነበር የመሰለኝ አሁን ግን ከረፈደ በኋላ ቢሆንም ገባኝ። ስለዚህ አሁን አረፈደም። ለምንድን ረፍዷል የምለው ገና ልጅ እኮ ነኝ

አሰርቼ እና አዎ፣ ምን አትያዝብኝ። በእናትህ የምሬን ነው፣ ቀልድ አይደለም። እንደው ምን የምትይዘው አንቺ እኮ ነሽ ቀልድ የምትይዣለሽ። አሁን ገባኝ በትክክል መማር እንዳለብኝ። ችግሩማ እኛ ለማሸንፍ እየሄድንበት ያለነው፣ ህይወትን ለማሸንፍ እየሄድንበት ያለነው መንገድ ጊዜ ይሻማል። በርቀት ቢሆን አልከለክልሽም። አሁን ቀጣይ ማለት ነው ከዛ ማለት ነው። እህበ ነኝ ሙለር፣ የምሬ ነው ልጆቼ፣ ያልተማረች እናት ልትኖራቸው ነው። እሱ ራሱ ያሳስበኛል። እኔ ሳልማር እናንተ ተማሩ ማለት አይከብድም? እኔ ሳልማር ማለት አሁን ልጆቼ በደንብ ጎበዝ ተማሪዎች፣ አሪፍ በቃ በትምህርታቸው የተዋጣላቸው እንዲሆኑ ይፈልጋሉ። ስለዚህ መጀመሪያ እነሱ እንዲሆንልኝ ከፈለኩ እኔ መማር እንዳለብኝ አሁን ገባኝ። እሺ ምን ላድርግ ሙለር? ስለዚህ ወይ ወይ፣ ግን የሚገርምህ አንተ ታግዘኛለህ ነበር። ግን ፕራይቬት ሲሆን እንትን ይሆናል፣ ገብቶሃል? ቸለልተኝነት አለ። አሁን ግን ከሆነ አይደለም እቅድ ያለው ሰው ላይ ኮ ነው ስድስት ሰዓት ነው የምታባክኝ ከላለሽ ምሰረች ስራች አብቃክተሽ የምልሽ እኮ ነው። ስለዚህ ችላልኩት የምትሄውን ጊዜ ለሊት አንዱን አንዱን እያረሽ ምን እያረሽ መሸፈን ይሻለሽ፣ ገብ ይሻላ። ፕሮግራም ጥሩ ነው ያቀርሽው ጥሩ ነው ግን በእምነቴን ዲግሪ ማስተርስ ፒኤች ታደርሻታለሽ። በእምነት ማለት እኔ በቃ አልማርም ማለት ነው አልማርም ማለት ነው አልማርም ማለት ነው። በርቀት ተማሪ ይሄ እኮ በቃ የሆነ ነገር እኮ ነው። ተመዝግበሻል፣ ዩኒፎርም አሰፍተሻል፣ ምናምን አስተማሪዎች አናግሪያለሁ ፈቅደውልኛል። አሁን እራሱ ሂዳር ነው አይደለ? አይ ይህን ያህል ፍላጎት ካለሽማ እንደውም አርዐያ ትሆኛለሽ ለሌሎች ሴቶች ነው ያሉኝ እነሱ። አይገርምህም? የሆነ ነገር ተስፋ ቆርጦ ቤት ቁጭ ላሉት ታነሳሻቸዋለሽ። ፖለቲካ የምሬን ምን ፖለቲካ ነው? ይሄ እኮ ትምህርት ነው፣ ፖለቲካ አይደለም። ማርታ እንድትመርት ፈልያልሻል። በጣም ስለዚህ ቁጭ ብለሽ እቤት ልጅ አንተማ ማስተር ላይ ደርሰህ እኮ ብትወድቅም እኮ በኤክስቴንሽን ተምረሃል። አንተ ዩኒቨርሲቲ ገብተሃል። ምን እንደተፈጠረ ልንገርህ፣ እሺ ልንገርህ። ዝም ብለን ሲስተር በግል ልታስተምረው ይፈልጋል ነበር እና የሚገርምህ ለዲግሪ እራሱ የማይበቃ ውጤት ነበር ያመጣሁት። ዛሬ አወራሁት እና መቀሌ ሄድኩኝ። መቀሌ ህጄ የጓደኛ የወንድም ተቀብሎኝ ምናምን እሱ ግቢ ላይ ማስተር እየሰራ ነበር እና ክረምት ላይ ማስተር እየወሰደ ነበር አስተማሪ ስለሆነ ከዛ ግቢው አስገባኝ። ዩኒቨርሲቲ የመቀሌ ዩኒቨርሲቲ ማለት ነው ዋና ግቢ እና እኮ ልነግርህ ነው። ማርያምን፣ ምን አይነት ስሜት እንደነበረኝ ልነግርህ ነው እናቴ ትሙት ነው የሚል በጣም ነው የቆጨኝ። በቃ በትክክል አለመማር ይዛኔ በጣም ነው የቆጨኝ። እምባ ዝም ብሎ እንቅንቅንቅ እንቅ አይዞሽ፣ አይዞሽ በቃ ቀጣይ ዓመት በቃ ተምረሽ ፕራይቬት ውስጥ ስትገቢያለሽ ምናምን አለኝ። እና የተማሪዎቹ ዶርም ምናምን እያየው ነበር ካፌ ገብቼ ምናምን ምንም ማለት ነው። አይዞሽ፣ አይዞሽ፣ አይዞሽ አስራ ሁለት ትወጃለሽ፣ ታስተምራቸዋለሽ። ከዛ እኔ ማለት ሳልማር ያስተማርኩኝ ለሴቶች አርአያም ሆን ብለሽ ታወራለሽ እሺ ትገርማ ለች ያወራሽው ነገር ያረተኝ፣ ምስኪናት እኔ ደግሞ ባሌ ይወደኛል፣ ሀሳብ ይጋራልኛል፣ መስዋዕት ይከፍላል። እንዴ ይሄን ሐል ሚስት መማር ከፈለገይማ እኔ አግዛታለሁ የሚል ነበር ይመስለኝና፣ አይ ነገሩ ግን ሌላ ነው። ቤተሰቦች ያሳዝናል እናንተ ስኪ ኮሜንት ስር ጻፉልኝ እነት አላሳዝናችሁም ይህንአንቺ ደገፊ ናቸውአንድ አንድ ሰው እኔን ደግፎ የሚያወር አይለም የምር አደለምግን ሚዛናዊአለ ሚዛናዊ ማ ይሆናሉ ማለት የሚጎልብኝ ነገር እያዩ ይሆናል የጎደለኝ ነገር ይታያችዋል፣ በመስታወት እና አሁን ራሱ ትምህርት ልማር ስል ኖ ስትለኝ እኮ ከባድ ነው አይደል? ተማር እና መማር ጥሩ ነው። ስለዛ ብትማር ጥሩ ነው። ለዛ አይደለም ስንት አመት እኮ ነው ያለችው? አንድ አመት። እንደውም ስንት ወር አሳልፈሻል? ሁለት ወር። አንተ ግን ማለት ነው የምር ትክክለኛ፣ ራሱ ልማር ብል ራሱ አታስተምረኝም ማለት ነው? በርቀት ሂደ በርቀት ይለኛል። በርቀት እንኳን በርቀት በቅርብ እንኳን ተምሮ ያልተዋጣላቸውስ በርቀት በርቀት በርቀት ትምህርት ነው። ገጠር እንደተመርሽ አንድ ሰት ትኩል በግር እየርሽ፣ ወይኔ እናቴ። ሞጁል ይሰጥሃል አስተማሪ አቴንድ ምናምን። ስለዚህ ፍላጎት ያለው እሱ እኮ ማለት ነው ከሌለው ነገር ላይ ነው የሆነ ነገር ቀንሱ ብዙ። ኦንላይን ላይ አጋዥ ያስፈልገኛል፣ አስተማሪ ያስፈልገኛል። ኦንላይን ብዙ አጋዥ መምህራኖች እኮ አሉ። ሮዝሮ እነሱ ሽካሉ ቤተሰቦቼ ይገርማቸዋል ማለት ነው። የሙለርን ሐሳብ ለማወቅ ፈልጌ ነበር ዛሬ ይሄንን ቪዲዮ የሰራሁት እና ምን ያህል ማለት ባሎች ምን ያህል ናቸው ለሚስቶቻቸው ለሚፈልጉት ፍላጎት ምን ያህል ያግዟቸዋል የሚለውን ለማወቅ ነበር እና ሙለር ደግሞ በርቀት ፕራይቬት ምናምን እያለ እንግዲህ አይ ብቻ ችግር የለውም። እኔ እንኳን ትዕዝብት ነው እንጂ ቅንጨራት አይሆንም ብላለች አንዲት ጓደኛዬ። ወዳችኋለሁ ቤተሰቦቼ፣ እስከመጨረሻ ድረስ ወዳችኋለሁ። እኔም ወዳቸው